ከባህር ላይ በነበርኩ ጊዜ ከራስ ካሳ እስከ ራስ ዱሜራ ቀዝፍ ያለኝ የቀዘፍኩባት ጀልባ 204 ትባላለች። ሶስት አራት አረቆች መርተውኛል። በዩኒቨርሲቲ ባች ነው የምትሉት፣ እኛ ጋር ኢንቴክ ነው የምንለው። አንድ ኢንቴክ ነን። አንድ ኢንቴክ እንደ እናት ልጅ ነው የምንተያየው። እንጓድዳለን፣ እንከባበራለን። የማዕት አድቬንቸር አለን። የኔ ጀልባ የመጀመሪያው ገፈት ቀማሽ ናት፣ እንደ ኮስት ጋርድም ናት ጠረፍ ጠባቂ ትልልቅ ቅኝቶች የምትላክ ናት። በነገራችን ላይ እነዛ ሶስት ጀልባዎች እነመለስ ወዳጆች በነበሩ ጊዜ ለሻዕቢያ ሰጥተውታል። አሁንም ሻዕቢያ በቅኝት የሚጠቀምባቸው የእኛ ጀልባዎች ናቸው ብዬ እገምታለሁ። ኤምቲዩ ካምፓኒ ጀርመን ነው ቦዲዋን ኢንጂኗን የሰራው። ቦዲዋን ዩናይት ስቴትስ ናት የሰራችው። ከዩናይት ስቴትስ ጋር ያለ ሪሌሽን ሲቋረጥ እላዩ ላይ የተቀመጠው መሳሪያ ተነቅሎ የሶቪየት ዩኒየን መሳሪያ ተከለበት። ዙ ሀያ ሶስት የሚባል እኔ ዙ ሀያ ሶስት ኤክስፐርት ነኝ፣ አሁን የሚቀጥረኝ ባገኝ። ያው እንግዲህ አዎ፣ ይሄንን አላቀ ሰርቻለሁ። ወልኮ ጀልባዋ ላይ ዘራ አለበት እንዴ? በተረፈ አዲሱ ነው ይዞ መስረቱ፣ በጣም ደስ ብሎኛል። አንድ ቀን ቀይ ባህርን ወግ ሲያደርጉ እንደገና ለኢላት መንት እዛ ይሄዳል።